ቅዱስ አህዱ አምላክ አማት ነው። ከዚህ በኋላ ከእግዚአብሔር የታዘዘ በስመ አብ ወወልዶ መንፈስ ቅዱስ አህዱ አምላክ አማሱሩ ወሰብኡ ለሰኔ በዛቴ ዕለት አይረፈ አቢይ አባለ ትጹን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 17 በዚች ቀን ታላቁ አባት አባ ለትጹን አረፈ ይህም አባት ከብህንሳ ሀገር ነበር ጎልማሳ በነበረ ጊዜም ነፍሱን ሊያድናት የሚሻ ይጣላት ነፍሱን ስለእኔም ጣላት ያገኛታል ስለ ዘላለም ህይወትም ይጠብቃታል። የሚለውን በቅዱስ ወንጌል የተጻፈውን የህያው ንጉሥን ቃል ሰማ ወዲያውኑ ልቡ ስለ እግዚአብሔር ፍቅርና ስለ ዘላለማዊ ተድላ እንደ እሳት ነደደ ቅዱስ ቁርባንንም ተቀብሎ እስዋይት ወደሚባል ገዳም ሄደ። በጾም በጸሎትና በስግደት ታላቅ ተጋድሎን ያለማቋረጥ ይጋደል ጀመር ሰባት ሰባት ቀንም ይጾም ነበር። የእግዚአብሔርን መልአክ ተገለጸለትና የምንኩስና ልብስን ያለብሰው ዘንድ ወደ አባ ኤስድሮስ እንዲሄድ አዘዘው። እርሱም መልአኩ እንዳዘዘው ሄደ። አባ ኤስድሮስ ጸለየ ላዕለ አልባሰ አስኬማ። ኤስድሮስም በልብሱና በአስኬማው ላይ አርባ ቀኖችን ጸለየ። ከዚያም በኋላ ልብሱንና አስኬማውን አለበሰው። በገድ ልብ መጠመድን ጨመረ። ከዚህም በኋላ በመምህሩ ፈቃድ ወጥቶ እየተጋ እየጾመና እየተጋደለ ብቻውን ኖረ። ከእርሱም አቅራቢያ የሆነ አንድ ገዳም ነበረ። የገዳሙን መነኮሳትም የሚጎበኛቸው ነበር። በአንዲት ዕለትም ወደዚያ ገዳም ሄደ። አበምኔቱንም ታሞ ለሞት ደርሶ አገኘው። መነኮሳቱን በዙሪያው ሆነው ያለቅሱ ነበር። አባ ለትጹንም የሰይጣን ሰራዊትን ከበውት ደስ ሲላቸው አያቸው። አባ ለትጹንም አባት ሆይ በአንተ ላይ የሆነው ምንድን ነው ብሎ አበ ምኔቱን ጠየቀው። እርሱም መነኮሳቱን ካጠገቡ እንዲርቁ አዘዛቸው። ከዚህም በኋላ ያደረገውን በደሉ እንዲነግረው ጀመረ። እንዲህም አለው ከእኔ አስቀድሞ እንደ እርሱ ያለ ማንም ያልሰራው ኃጢአትን ሰርቻለሁና አባቴ ሆይ በጸሎተ አተርሳኝ። እኔ ቅስና ልሾም ፈልጌ ባልሾሙኝ ጊዜ ወደ ሌላ ሀገር ሄድኩ። ኤጲስቆጶሱም ቅስና ሹሞኛል ብዬ በድፍረት በቁርባኑ ላይ የምቀድስ ሆንኩ። ለጠላሁትም በቁርባኑ መስዋዕት ውስጥ መርዝ አድርጌ ሰጠዋ አለሁ እርሱም ይሞታል። ከእናቴም ጋር አስር ጊዜ ተኝቼ አለው ከእኔም ፀንሳ ለመውለድ በደረሰች ጊዜ ስራ ያጠጥቼ ሕፃኑን በሆዷ ውስጥ ገደልኩት። ኃጢአቴ ብዙ ነው፣ ተነግሮ አያልቅም። ከበጎ ሥራም ምንም ምን የሰራውት የለም። ነገር ግን በጸሎትህ አትርሳኝ፣ ከዚህ በኋላ ከኃላፊው ዓለም መውጫዬ ደርሷልና። ወዲያውም በክፉ አሟሟት ሞተ። ነፍሱንም አጋነን ሊቀበሏትና ሲቀበሏትና በየራሱ በሆነ ስቃይ ሲያሰቃዩት፣ አባ ለትጹን አያት። አባ ለትጹንም የመረረ ልቅስ አለቀሰ። አባ ለትጹን ስለ ወዳጆቹ ነፍሱን አሳልፎ የሚሰጥ ያለ ከሆነ ከዚህ የሚበልጥ ፍቅር የለም የሚለውን የቅዱስ ወንጌልን ቃል አሰበ። አባ ለትጹንም ስለዚህ ኃጥእ ሰው ነፍስ ክብር ይግባውና ጌታችንን እየለመነ አምስት ጊዜ እስከሚሞት ሰውነቱን ሲያሰቃያት ጀመር። የመላይክ ታለቃ ሚካኤልን መጥቶ አስነሳውና እንዲህ አለ፣ ስለዚህ ኃጢአተኛ ነፍስ ነፍስን አትግደል፣ ምሕረት አይገባውምና እግዚአብሔር እውነት ፈራጅ ስለሆነ በደሉ አይሰረይለትም። አባለት ጹን ግን መሪ ቅርባይ ወደሆነ እግዚአብሔር ስለዚህ ኃጢአተኛ እየለመነ ራሱን ማሰቃየት አልተወም። ከዚህም በኋላ ራሱን በቫይራስ ጥሞ ሞተ። ያን ጊዜም ታላቅ ነጎድጓድ ሆነ። ክብሪግባውና ጌታችን ኢየሱስ ክርስቶስ ወርዶ በቫይሩ ዳር ተቀመጠ ከባሕርም አውጥቶ ከሞት ያድነው ዘንድ ሚካኤልን አዘዘው። እርሱም አድኖ ክብሪ ግባውና በጌታችን ፊት አቆመ። ጌታችንም የመረጥኩህ ለትጹን ሆይ፣ ኃጢአቱ እጅግ ብዙ ስለሆነ ከኃጢአተኞች ሁሉ በደል ስለሚከፋ ምሕረት ስለማይገባው ስለዚያ ኃጢአተኛ ብዙ ጊዜ ነፍስህን ለምን ትገድላለህ? አለው። አባ ለትጹንም እንዲህ ብሎ መለሰ። መሐሪና የቅርባይ ጌታዬ ፈጣሪ ሆይ ያን ኃጢአተኛ ትምረው ዘንድ ለምንሃለው፣ ያለዚያ ነፍሴን ከእርሱ ጋር ወዲያ ስቃይ ወደዛ ውሰዳት ከዚህም በኋላ ጌታችን የዚያን ሀጥ ሰው ነፍስ ያመጣት ዘንድ ሚካኤልን አዘዘውና አመጣት። በከበሩ እጆቹም ዳስሳት እንዳልተፈጠረችም አደረጋት። ይህች ነፍስ አፈርትሁን እንጂ ለስቃይ ወይም ለሕይወት አትሁን አለ። አባ ለትጹንም ስለ ይቅርታውና ቸርነቱ ገናናነት መድኃኒታችንን ፈጽሞ አመሰግነው። ከዚህም በኋላ ጌታችን አባ ለትጹንን የመረጥኩህ ለትጹን ሆይ በእውነት እነግርሃለሁ መታሰቢያን ለሚያደርጉሉ በስምህ መባ ስለሚያስገባ ወይም የተራበ ለሚያበላ የተጠማ ለሚያጠጣ የተራቆተ ለሚያለብስ ወይም ገድልህን ለሚጽፍን፣ የሁሉንም ኃጢአታቸውን ይቀርላለሁ፣ ስማቸውንም በሕይወት መጽሐፍ እጽፋለሁ፣ በጎ ዋጋቸውንም እሰጣቸዋለሁ። ጌታችንንም ይህንን ብሎ ወደ ሰማያት አረገ። ቅዱስ አባ ለተጾነም እጅግ ደስ አለ። ወደ በአቱም ተመልሶ እየተጋደለ ብዙ ዘመን ኖረ፣ እግዚአብሔርንም አገለገለው። መልካም ገድሉንም ፈጽሞ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም አለ አባ ለትጹን እስከ ፍጻሜ ዘኪለ ከመ ያውፅ እምደይን ብእስየ ህጉለ ለለ መዋዕል ሰዱስ እንዘይበል እቆጽለ በትርህምት ዓብየ እምብዝሃተ ጋደለ ለገለ በአምሳለ ወፍ ኮነ ስጋሁ ቀሊለ። ወበዛቲ ዕለት ኮነ ተዝካረ ዕረፍቱ ለአባ ጰላሞን ወንፈላሲ። በዚች ዕለት ፍጹም መናኔ የሆነ የመጻተኛው ባሕታዊ ጰላሞን የእረፍቱ መታሰቢያ ነው። እርሱም ከተጋድሎ የተነሳ ሰይጣን እስከ ደከመ ድረስ በተራራ ላይ እግዚአብሔርን እያገለገለ በገድል ተጠምዶ የሚኖር ነበር። ይህ አባት በቀንና በሌሊት ያለቅስ ነበር እንጂ ከማንም ጋር ሳይነጋገር ከቶ ሳይስቅ ለረጅም ለብዙ ዘመናት ኖረ። ሰይጣንም የሚያስቅ ነገርንና ጨዋታን ብዙ ጊዜ በላዩ ያመጣበት ነበር። እርሱ ግን ፈገግ እንኳን አይልም፣ ነገር ግን የሚተክዝ ነበር። ክብር ይግባውና ልቡን በጌታችን በኢየሱስ ክርስቶስ ፍቅር የተመሰጠ ነበር። ሰይጣንም በእርሱ ላይ ተቆጥቶ የሚያድነው ሆነ። በአንዲት ቀንም አባ ጰላሞን የእጅ ስራውን ሊሸጥ ተነስቶ ሄደ። ሲጓዝም ሰይጣን ጎዳናውን አሳተው፣ ልቡንም መሰጠው እንጂ ያውቅ ዘንድ አልተወውም። ከሰባት ቀኖችም ፍጻሜ በኋላ አባ ጰላሞን ከረሃብና ከጥማት ብዛት የተነሳ በምድር ላይ ወደቀ ለመሞትም ደረሰ። ሰውን የሚወድ እግዚአብሔርም እንዲጠፋ አልተወውም። ነገር ግን ሰይጣንን ከእርሱ አርቆ አሳደደው። አረጋዊ አባ ጰላሞንም በርሱ በእርሱ የሆነውን ባወቀ ጊዜ ጌታዬ ኢየሱስ ክርስቶስ ሆይ እርዳኝ ብሎ ጮኸ። ወዲያውኑም ጰላሞን ሆይ አትፍራ፣ ከእንግዲህ ወዲህ ጠላት በአንተ ላይ ክፉ ሊሰራ አይችልም። ነገር ግን ተነስተህ ወደ ደቡብ ጥቂት ተጓዝ። በዚያውም በተራራው አጠገብ የሚኖር ስሙ ለትጹን የሚባል ሽማግሌ ጻድቅ ሰው ታገኛለህ። እርሱም ስለ ስሜ ብዙ መከራ የተቀበለ ነው። ያደረግኸውን ሁሉ ሰይጣንም እንዴት እንዳሳተህ ንገረው። እርሱ ኃጢአትህ እስኪሰረይ ድረስ ስለ አንተ ይጸልያልና፣ የሚል ቃልን ሰማ። ወዲያውኑም ብፁዕ አባ ጰላሞን ተነስቶ ከእጅ ስራው ጥቂት ተሸክሞ አቤቱ በስምሃድ ነኝ የሚለውን የዳዊት መዝሙር እስከ ፍጻሜው፣ ዳግመኛም ስሳ ሦስተኛውን መዝሙር እያነበበ ቃል ወደ አመለከተው ሄደ። ጌታችንም መርቶ ወደ ሽማግሌው አባ ለትጹንን አደረሰው። አባ ለትጹንም ባየው ጊዜ በደስታ ተቀብሎ ሰላምታ ሰጠው፣ ወደ ተራራውም አወጣው። ከጸለዩም በኋላ ተቀመጡ። አባ ጰላሞንም የመረረ ልቅሶን እያለቀሰ ሊነግረው ጀመረ። ከትንሽነቱ ጀምሮ ሰይጣንም እንዳሳተው እንዲህ ብሎ ነገረው። በአንዲት ዕለት የእጅ ሥራዬን ልሸጥ ወግብጽ ገበያ መንገድ ስጓዝ ሰይጣን መጥቶ የልቤና ልቤና አዘነጋት። መድኃኒቴ የሚሆነኝ የጌታ ኢየሱስ ክርስቶስንም ስም ስጠራ እጠራ ዘንድም አልተወኝም። ዳግመኛም እንደ ንጉሥ ከተማ የታነጸች ውኃዎችና ተክሎች መልካሞች ዛፎች ያሏት ከተማን አሳየኝ። የእጅ ሥራዬንም ልሸጥ ሳስብ ባሏ ብዙ ገንዘብ ትቶላት ሙቶ በምታዘን ሴት አምሳል ታየኝ። የእጅ ሥራህን እኔ ገዛሃለሁ ብላኝ ወደ ቤቷ አዳራሽ አስገባችኝ። እንቅቦቹንም ከላይ አወርዳ አኖረች። እግሮቼንም አጠበች፣ ባሮቿንም ባይዲ ያቀርቡ ዘንድ አዘዘቻቸው። ከእርሷ ጋር ምበላ ዘንድ ብዙ አለደች። በልተን ጠጥተንም ሰከርን፣ ስንጨዋወትን ባሮቿ ሁሉም ወጡ፣ ሁለታችን ብቻችን ቀረን። ያን ጊዜም ልቤ በዝሙት እሳት ተቃጠለ። እግዚአብሔርንም መላእክቶቹንም ቢሆነ አላሰብኩም። በእርግጥ ከእርሷ ጋር እንደሚተኛ ሆንኩ። ከዚህ በኋላ በነቃው ጊዜ ብመለከት ምንም ነገር አላገኘሁም። ሴትም አይድም፣ ቤትም አትክልትም ቢሆን አላገኘሁም። ነገር ግን ራሴን ከተራራው በታች አገኘሁ። እንዳልበላና እንዳልጠጣም ሆንኩ። እጅግም አለቀስኩ። ሰይጣንንም በሩቅ ቁሞ መጻተኛ ጰላሞን ሆይ ወዮልህ፣ እንደ ወፍ ላጠምድህ በአንተ ላይ በርትቻለሁና እያለ ሲዘብትብኝ አየሁት። ነገሩንም ሰምቼ በመስቀል ምልክት በላዩ አማጠብኩ ከኔ ብሸሸ። አሁንም አባቴ ለትጹን ሆይ በደሌን ይቅር ይለኝ ዘንድ ወደ እግዚአብሔር እንድትለምንልኝ በቅድስና ተማጽኛለሁ። ቅዱስ አባ ለትጹንም አይዞ እግዚአብሔር ኃጢአትህን ይቅር እንደሚልህ አምናለሁ ብሎ መለሰለት። ከዚህም በኋላ ተነስቶ ሶስት መዓልትና ሦስት ሌሊት ጸለየ። ወደ እነርሱም እንዲህ የሚል ቃል መጣ፣ የታመናችሁ አገልጋዮቼ አትፍሩ፣ ከእንግዲህ ወዲህ ጠላት በእናንተ ላይ አይበረታታም። ጰላሞንም የሠራውን ኃጢአት በራሱ በሰይጣን ላይ አደረጉ። የጰላሞንን ኃጢአቶች አይደለም ነገር ግን የሚፈትናቸውን ሰዎች ሁሉ ኃጢአታቸውን በሰይጣን በራሱ ላይ እመልሳለሁ። ከዚህ በኋላ አባ ጰላሞን ከአባ ለትጹን በረከትን ተቀብሎ እግዚአብሔርን ያመሰገን ያመሰገነ ወደ በዓቱ ሄደ። እግዚአብሔርን እያመሰገነ ወደ በዓቱ ሄደ። ተጋድሎውንም ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳኑ ሁሉ ጸሎት ይማረን ለዘላለሙ አሜን። ሰላም ለጰላሞን እምድኅረ አስፈጦ መፍቀር ያሃው እንዘ ይገብር ምታተ በዘዚያሁ አምሳል እግዚአብሔር መሐሪ ወመስተሣህል ለስርየተ ጌጋዩ አመ ተፈነወ ቃል ዲበ ርእሰ ሰይጣን ዘንተ አገብ ዘይብል። ወበዛቲ ዕለት ካዕበ ኮነ ተዝካሩ ለብፁዕ አባ ገሪማ ዘመደራ። ዳግመኛም በዚች ቀን የመደራው ብፁዕ አባ ገሪማ መታሰቢያው ሆነ። የዚህም ቅዱስ አባቱ የሮም ንጉሥ ነበር። ስሙም መስፍንያ ኖስ ይባላል። የንግሥት እናቱ ስምም ሰፍንግያ ነው። እርሷም መካን ስለሆነች በእናቱ በቅድስት ድንግል ማርያም እመቤታችን አማላጅነት በመማፀን ወደ እግዚአብሔር እየለመነች ኖረች። ከዚህ በኋላ ይህን የተባረከ ልጅ ተቀበለች። ስሙንም ይስሐቅ ብላ ጠራችው። ጥቂት ባደገ ጊዜም የቤተ ክርስቲያን ትምህርት አስተምረው ዲቁና አሾሙት። አባቱ በሞተ ጊዜ የሮም ሰዎች በአባቱ ዙፋን ላይ ያነገሱት፣ እየፈረደና በቅን እየገዛ ሰባት ዓመት ኖረ። በዋሻ የሚኖረው አባ ጵንጥ ሊሆንም በሰማይ ጊዜ እንዲህ ብሎ ወደ እርሱ ላከ። ልጅ ይስሐቅ ሆይ፣ ሙታኖቻቸውን ይቀብሩ ዘንድ ሙታኖችን ተዋቸው። አንተ ግን ክብር ይግባውና የክርስቶስን የማያልፍ መንግስት ትሻ ዘንድ ወደ እኔና አባ ገሪማ መልእክቱ ደርሶት በሰማ ጊዜ መንግስቱን ትቶ በሌሊት ወጥቶ ሄደ። ያን ጊዜም ጌታ የላከው የመላእክት አለቃ ቅዱስ ገብርኤል ተገለጠለት። ብርሃናውያን በሆኑ ክንፎችም ተሸክሞ የአስር ወር የሚሆነውን መንገድ በሶስት ሰዓት አደረሰው። በአባ ጰንጠሌዎንም ደጅ አቆመው። ይህም በኢትዮጵያ ንጉሥ በልአሚድ ዘመን ነበር። አባ ጰንጠሌዎንም ቅዱስ ይሳቅን ባየው ጊዜ ደስ ብሎት አቅፎ ሳመው። ወደ በአቱም አስገብቶ የምንኩስና ልብስን አለበሰው። ይሳቅን በጽሆን በጸሎት በስግደት ተጠምዶ ቆዳው ከአጽሙ እስከሚጣበቅ ሲጋደል ኖረ። ከዚህም በኋላ መደራ በተባለ ቦታ ሄደ። በዚያም ድንቅና ታምር እያደረገ በሽተኞችን በመፈወስና አጋንንትን በማስወጣት ብዙ ዘመን ኖረ። በአንዲት ዕለትን በጠዋት ስንዴ ዘራ። በሰርክም አዝመራውን ሰብስቦ አስገባ። ከእርሱም መሥዋዕትን አሳረገ። በማግስቱም በግራር ዛፍ ላይ በሮችን አውጥቶ የስንዴውን ነዶ እየአበራየ ሰባ ሰባት የእንቅብ መስፈሪያም ሆነ። ሁለተኛም የወይን አረግ ባለት ላይ ተከለ። ወዲያውም በቀለች አበበችና አፈራች ፈራች በእርሷ መሥዋዕትን አሳረገ። አንዲት ቀንም ሲጽፍ መሸና ፀሐይ ሲጠልቅ ተቃረበ። በቦታውም እንዲቆም አዘዘው። ጽሕፈቱንም እስኪጨርስ ቆመ። ምራቁንም ትፍ ባለበት ዘንድ እስከ ዛሬ ለበሽተኞች ፈውስ ሆኖ ይኖራል። ከእጁም ብር በወደቀ ጊዜም ወዲያው በቀለ አቆጥቁጦም አደገ። በአንዲት ዕለትም ሰዎች ወደ አባ ጳንጣሊዮን መጥተው ቀሲስ ይስሐቅ እኮ ከበላ በኋላ የቁርባን ቅዳሴ ቀደሰ፣ ብለው ነገሩት። አባ ጰንጠሌዎንም ወደ እርሱ ሂዶ፣ ልጄ ይስሐቅ ወይም ምስጢር ስላለኝ ከአጠገባችን ሰዎችን አስገልል አለው። ይስሐቅም ሰዎችን ተዉና እንጨቶችና ድንጋዮችም ይገለሉ አለ። ወዲያውኑም እንጨቶችና ድንጋዮች አንድ ምዕራፍ ያህል ሸሹ። አባ ጰንጠሌዎንም ልጄ ይስሐቅ ገረምከኝ አለ። ስለዚህም ከዚያች ጊዜ ጀምሮ ገሪማ ተባለ። መልካም ተጋድሎውንና የቀን አካሄዱን በፈጸመ ጊዜ ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ተገለጠለት። ስሙን ለሚጠራና መታሰቢያውን ለሚያደርግ፣ ገድሉንም ለሚጽፍና ለሚያጽፍ፣ ለሚያነበውና ለሚተረጉመው ስማቸውን በሕይወት መጽሐፍ እንደሚጽፍ ቃል ኪዳን ሰጠው። ዳግመኛም የተራበውን ላበላይ የተጠማውን ላጠጣ እኔ የሕይወት እንጀራን መግበዋለሁ የድህነት ጽዋን መጠጣ አጠጣዋለሁ አለው። በቤተክርስቲያንህም በማይሌት ያመሰገነውንና የጸለየውን እኔ የመላእክትን ምስጋና አሰማዋለሁ። የተራቆተውንም የሚያለብሱ የብልህ እጅ ያልሰራው የብርሃን ግምጃን አለብሰዋለሁ። ነፍሱም ከስጋው በምትለይ ጊዜ የጨለማ መላእክት አይቀርቡትም፣ የብርሃን መላእክትንም በዙሪያው አቆማቸዋለሁ። በስምህም ቤተ ክርስቲያን ለሰራ በሰማያት አርባ ሰባት የብርሃን ቦታዎችን እኔ እሰጠዋለሁ። ለቤተ ክርስቲያንህ መባ የሚሰጠውንም እኔ በመንግስቴ እቀበለዋለሁ። ቦታህን የሚያከብረውንም እኔ በመንግስቴ ያከብረዋለሁ። ጠላቶች አጋንንትን ረግጦ የሚገዛበትን እምሰጠዋለሁ። አባ ገሪማም ይህን ታላቅ ሀብት በቸርነት ብዛት የሰጠኸኝ አቤቱ ስምህ ይክበር ይመስገን። ጌታዬ ሆይ መታሰቢያዬን ላደረገ ገድለይንም ለጻፈ እስከ ስንት ትውልድ ትምርልኛለህ? አለ መድኃኒታችንም፣ እስከ አስራ ሁለት እስከ አስራ ሁለት ትውልድ እምረዋለሁ አለው። አባ ገሪማ መድኃኒታችንን ልጆች ባይኖሩትስ ምን ታደርግለታለህ አለው መድኃኒታችንም አስራ ሁለት እጽፍ ክብር እሰጠዋለሁ ብሎ መለሰለት ዳግመኛም የሞት ጥላ እንደማያገኝ ታላቅ የምሥራች እነግርሃለሁ አለው ይህንንም ተናግሮ ሰላምታም ሰጥቶት በታላቅ ክብር ወደ ሰማያት አረገ ቅዱስ አባ ገሪማም በልቡ ደስ ተሰኘ ወዲያውኑም በብርሃን ሰረገላ ተነጥቆ ብሔረ ያዋን ገባ ለእግዚአብሔር ምስጋና ይሁን እኛንም በዚህ ጻድቅ አባ ገሪማ ጸሎት ይማረን በረከቱም ከእኛ ጋር ትኖር ለዘላለሙ አሜን ሰላም ለአባ ገሪማ ለአርዮ አዚዝ ኃይሉ።